ዛሬ አረፋ ነው፣ በዓል ነው። በዓልን ደግሞ በዓል ከሚያስመስሉልን ነገሮች መካከል አንዱ የሆነው አልባሳታችን ነው። የቤቱ ብራንድ አምባሳደር ነሽ እና እንዴት ነው ብዙ ከፈሉት አሁን ይሄ ከለሩ ትንሽ ብራይት ስለሆነ ለኦኬዥን ሊሆን ይችላል። ብዙ ጊዜ ባሽን ብዙ ጊዜ የዞረ የተዟዟረ ነው የሚመጣው። ፕሮግራማችን ተጀምሯል። በዛሬ በፋሽን ነው ፕሮግራማችን። እንግዲህ ዛሬ አረፋ ነው በዓል ነው። በዓልን ደግሞ በዓል ከሚያስመስሉልን ነገሮች መካከል አንዱ የሆነው አልባሳታችን ነው። እኔም በጣም አምሮብኛል። ለበዓል የምንለብሰው አልባሳት ምን ምንድናቸው፣ ምን ምን አገልግሎቶችን ትሰጣላችሁ የሚለውን ደግሞ አንድ ቦታ ጎራላለሁ። የተለያዩ ልብሶችን አያለው፣ አማርጣለሁ፣ በዓልን በዓል አስመስላለሁ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እስኪ ውስጥ እንግባና ምን አይነት አልባሳት አሉ? የት ነው የምገኘው? የሚለውን አብራችሁን በመቆየት እንድትከታተሉን ስንል በአክብሮት እንጋብዛለን። ኑ እስኪ አብረን እንግባ። ሰላም ዴነሽ ዛሬ ቤትሽ ብቅ ብያለሁ። እንኳን በሰላም መጣሽ። እንኳን ደህና ቆየሽኝ። እንኳን አደረሰሽ። እንኳን አብሮ አደረሰን። በደንብ እንታወቃል። እስኪ ለበል። እንኳን በሰላም ወደ ሀዝ ለግዠሪ ሬንታልስ እንኳን መጣሽ እ ባንድ ፌስ የቤቱ ባንድ ፌስ ነዋል ይባላለው። ቤታችን ውስጥ የምንሰጠው አገልግሎት ለተለያዩ ለኒካህ ና ለተለያዩ ፕሮግራማቶች ልብስ እናከራያለን። ከዛም በተጨማሪ ደግሞ አባያዎችና ቶቦችን እንሰጣለን። የቤቱ ብራንድ አምባሳደር ነሽ እና እንዴ ነው? ብዙ ከፈሉሽ? አይነገርም፣ ሚስጥር ነው። ግን ያው ልከተልሽ ብዬ አስቤ እኮ ነው። ያው የተለያዩ ልብሶችን ትይዛላችሁ። ለምን ለምን አይነት ፕሮግራሞች ነው ምትይዙት? ሜንሊ የምንይዘው ለኒካህ ፕሮግራሞች ነው። ከዛም በተጨማሪ ደግሞ ለተለያዩ ፕሮግራማቶች የሚሆኑ ልብሶችን ይዛለን። ከዛ ባለፈ ደግሞ አሁን በቅርቡ አባያም ጀምረናል። ከአባያም ጋር ደግሞ ቶብም አለን። ለሰርግ የሚሆኑም ደግሞ ድራዎችንም አለን ማለት ነው። አባያ ምን ማለት ነው? ለምን ጊዜ የምንለብሰው ነው? አባያ ያው ብዙ ጊዜ ሙስሊሞች የምንለብሰው ነው። እዚህ ጋር አንድ እንደለበስኩት አይነት አለባበስ፣ ብዙ ጊዜ የኛ አለባበስ እንደዚህ ነው። ለምን ጊዜ ነው በወትሮ የሚለበሳል? ኦኬዥናል የሆነ ታይም ይፈልጋል ወትሮ የሚለበስ ነው? ሁለተኛው ደግሞ ቶብ ምን አይነት አለባበስ ነው? ብዙ ጊዜ ወይ ፕሮግራም ሲኖር ኢድ ጊዜ ቤት ውስጥም እንዲሁ ለመልበስ፣ ለኢድ ለኢድ ጊዜ የሚለበስ አይነት ልብስ ነው ልብስ ነው ማለት ነው። እነዚህን ልብሶች ትይዛላችሁ ማለት ነው። ለምሳሌ አሁን እያየሁ ነበረ፣ ጌጣጌጥ ለምሳሌ እኔ መውሰድ እችላለሁ። ከኋላ አለ ጌጣጌጦችም አሉ። እና አንድ ላይ ነው የምትሰጡት፣ የምታከራዩት፣ የምትሸጡት እንዴት ነው? ለጊዜው አንሸጥም። ልብሶቻችን ደግሞ ከስተሜድ ነው የምንሰራቸው። ጌጣጌጡ ደግሞ ከልብሱ ጋር አብሮ ነው የሚመጣው። ከልብሱ ጋር ለማጌጫ ነው የሚሆነው። ስናከራይም አብረን ነው የምንሰጠው እ ጠፍቶባቸው አያውቅም። አሁን ጌጣጌጥ በጣም ነው የሚያስቸግረው፣ እና ጠፍቶ አያውቅም። እስካሁን አልጠፋብንም። ታማኞች ናቸው፣ ታማኞች ናቸው። አንዳንዴ የምትጠቀሟቸው ልብሶች አሉ። በጣም የሚያማምሩ እያየው ነበረ። እና እሱስ እንዲ ነው። ፋሽን ሲመጣ የተለያየ ልብሶችን ታስገባላችሁ። እስኪ ስለ ሽያጮች ያው በጊዜው በእንደ ዲዛይኑ ያው ፋሽን ብዙ ጊዜ እየዞረ እየተዟዟረ ነው የሚመጣው። ስለዚህ እኛም ከስተም ሜድ በራሳችን ዩኒክ በሆኑ ጊዜውን በጠበቀ ፋሽኑን በጠበቀ ዘመኑን በጠበቀ ጥርት ያሉ እቃዎችን ነው የምናስገባው። ብዙ ጊዜ ኒካ ልብስም ሲሆንም ደግሞ አዲስም ከገባ እኛም ራሳችን እያሰራ እናስገባለን። ለምሳሌ ኒካ ልብስ የሚባለው ከጀርባችን እንዳለው አይነት ልብስ ነው። እዚህ ጋር ብዙ ጊዜ አሁን ለኒካ የሚጠቀመው የህንድ ልብስ ነው፣ እዛ ጋር እንደምታዩ እና እነሱን ነው ሜንሊ የምንሰረው እነሱን ነው ግን፣ ኮስቱ ትንሽ ወደድ ይላል። የህንድ ስትይ እኮ ፈራሁሽ። ያው ኮስቱ ትንሽ እኛ ጋር ፌር ነው ፕራይሳችን ብለን ነው የምናስበው። ጥራት ያለው እቃ ነው የምናቀርበው። ግን ያው እንደ ዘመኑ እንዳሰራሩ ተመጣጣኝ ነው። ምክንያቱም ሲሰራም ብዙ ነገር ነው ያለው። እንደሚታየው ቀላል አይደለም። ልክ እኛ ሰርተን ኤዲተር ግን እንደምናወጣው ማለት ነው። እንግዲህ በኖርማል ጊዜ የምንጠቀማቸው ልብስ አለ፣ በዓላት ፕሮግራም ሲሆን የምንጠቀማቸው ልብሶች አሉ። እና ኖርማል ጊዜ የምንጠቀማቸው ልብስ ምን አይነቶች ናቸው? በዓላት ሲመጡ የምንጠቀማቸው ልብሶች ምን አይነቶች ናቸው? እንደ ሰው ይለያያል ግን ያው ኖርማል ዴይ ቱ ዴይ አባያ ነው የምንጠቀማቸው ለፕሮግራም ወይም ለየት ያለ በዓላቶች ሲመጡ ብዙ ጊዜ እንደ ድሪያ ቶብ የመሳሰሉትን ልብሶች ነው የምንጠቀመው አባያም ኦኬዥናል የሆኑ አባዮች አሉ ዴይ ቱ ዴይ የሚለበስ አይነት አባያም አለ ግን እንደ ሰው አመራረጥ ግን ብዙ ጊዜ እንዳልኩሽ ድሪያና ቶቦቹን ናቸው አንቺ አሁን አብያ እንዴት አሳይተሻል ና እኔ ለበስኩት አለባበስ ምንድን ነው የሚባለው አንቺ የለበስሽ ብዙ ጊዜ ለኒካህ ምናምን ነው የምንጠቀመው። አዎ ለኖርማል ለኖርማል ጊዜ ለመሆን ትንሽ ሞር ኦኬዥናል ነው። ግን ብዙ ጊዜ እሱ ለኒካ ለፕሮግራም ነው የምንጠቀሙ። ለፕሮግራሞች ነው የምትጠቀሙት። እንዴት ነው ብራንድ አምባሳደር ስትሆኝ፣ ያው ሞዴል ነሽ፣ እንዴት መረጠችሽ? መስፈርቱ ምን ነበር? እንደው ትንሽ ሹክ በኝ እስኪ። እንዴት አገኘሽው? እንደጠበቅሽው ነበረ? ብራንድ አምባሳደርነት ይሄ ሁለተኛ ቦታዬ ነው ስሰራ ኤክስፒሪንስ አለሽ ማለት ሞር ላይክ አካውንቱን ማኔጅ እንደማድረግ ፔጁን በመከታተል ቪዲዮ በመስራት ነው፣ ሞር ሮሌ እዚህ ጋር የሚጫወተው እና ያው መስፈርቱን ለእሷ አሟልቼ ታገኛለሁ ያስባለሁ። ስለዚህ እሷ ልጠይቃት። ከዚህ ቀደም በሞዴሊንግ ስራ ሰርተሻል? እስኪ ቀድነው ኢንተረስቱ ነበረሽ ወደዚህ ሙያ ለመግባት ለስራው ብዙ አዲስ ነኝ። ግን ያው እንደ ፕሮፌሽን መልመድ ስለፈለኩኝ መግባት ስለጀመርኩኝ እዚህም ደግሞ እማውቀው ቤት ስለነበረ መስፈርቱንም ስላሟለው በሰዓቱ ከዚህ ስራ ጀምራለሁ ማለት ነው። ከዚህ ጀምረሻ ከዛ ቀጥላለሁ ነው የምትይው። ሀሳብ አለ። አረፋን እንዴት ነው የምታከብሩ አረፋ ያው እንደተለመደው መጀመሪያ ስግደት ነው የምንሄደው ሄደው ከስግደት በኋላ ቤተሰብ ጋር ነው አብረን የምናሳልፈው ብዙ ጊዜ ከቤተሰብ ባለፈ ደግሞ ወይ ቤተሰብ ሌላ ጥየቃ ዚያራ በመሄድ እናሳልፈዋለን ቀኑ እንደዚህ እያለ ነው እንደው የተለየ ገጠመኝ የለሽም በአረፋ የተለየ ገጠመኝ የለሽም በስራ ያሳለፍሽበት ቀን ምናምን የለ ምንም የለኝም። ው እንደ አጋጣሚ የለኝም። ያው በቅርብ ጊዜም ነው ገና ዩኒቨርሲቲ ተማሪ ስለሆንኩኝም ብዙም አጋጣሚም የለኝም። ተማሪ ስንተኛ አመት ነሽ? ሴከንዲየር ማርኬቲንግ ማኔጅመንት ሴከንዲየር፣ ሆፕ ዩኒቨርሲቲ ተማሪ ሆኖ ብቸኛ ስራ የሚሰራ ሰው ግን አሁን ተለውጧል። አሁን እየተማሩ ጎን ለጎን ስራ ተጫሙ። ብራንድ አምባሳደር ሆነሽ ትምህርት ትንሽ እንትን አይል አይከብድም? ብዙ ጊዜ የብራንድ አምባሳደር ሆነሽ ስትሰሪ ከዲጂታል ማርኬቲንግ ጋር ብዙም ይቀላቀላል እና ቀን በቀን ሾው አፕ ማድረግ የሚጠበቅበት አይነት ስራ ስላልሆነ ከትምህርት ጋር ለማስኬድ የሚከብድ አይነት ስራ አይደለም። ያው ልብሶች ስንል ጨርቅ እናያለን። ጨርቅነታቸው ምን ያህል የተረጋገጠ ወይም ጥራት ያለው ነው? ኦኬ ሶ ራሳችን ሂደን ነው የምናሰረው። ፈርስቶፍ ኦል ላይክ ሁሉንም ፕሮሰስ ራሳችን ተገኝተን ጥራቱንም አረጋግጠን ከእያንዳንዱ ኳሊቲ እራሳችን አረጋግጠን ነው የምናሰረው። ይዘቱንም ሁሉም ተመርጦ በራሳችን ነው የምናሰረው። ብዙም ጊዜ የሚጠቀም አይነት ልብስ ስለሆነ ደግሞ በዛ ትለየዋለሽ፣ የጨርቅነቱን ኳሊቲ ማለት ነው። ስለዚህ ጥራቱን የጠበቀ ልብስ ነው የምንይዘው ማለት ነው። እሺ ምን አይነት ልብሶችን ነው የምታከራዩት? የሚሸጡትስ ምን አይነት ልብሶች ናቸው? እሺ ሰው የምናከራየው ልብሶች ለኒካህ የሚሆኑ ለፕሮግራም ለተለያየ ሰርግ ሲኬድ የሚሆኑ አይነት ልብሶችን ነው የምናከራየው። ከዛ ባለፈ የምንሸጠው ልብሶች ደግሞ አባያና ቶቦችን እነሱን ነው። አሁን ሜንሊ ምን ሽያጭ ላይ አሉት። ሌሎቹን አልጀመርንም። ከኒካህ ልብስና ለሰርግ ከሚለበሱ አልባሳቶች ተጨምሮ ደግሞ ድሪያዎችም አሉ፣ ለኪራይ የሚሆን ማለት ነው። አሁን ድሪያ የሚገርምሽ ነገር እኔ ድሪያ ድሮ ማውቀው ኖርማል ሽቴ ከዛ ውርድ ብሎ በጎ ጎራ ነበረና አሁን ደግሞ ኮምፕሊትሊ ተለውጦ ዘናጭ ሆነ ድሪያዎች መጥተዋል። እስኪ ስለዚህ ነገር ከመጀምሮ ነው እነዚህ ድሪያዎች የመጡት ፋሽን የሆኑት ስነበረ ከድሮ ግን አሁን እየተራቀቀ ያው አሁን ድሪያም ደግሞ ለትልቅ ፕሮግራም መለበስ ስለተጀመረ ሞርጌጥም እየተጨመረበት እየተጋገጠ ምናምን እንደዛ እንደዚህ ሆኗል፣ እንጂ በፊትም ነበረ። ስለዚህ እኔ ነኝ ያላገኘሁት ማለት ነው። ከስተመር አሁን ድሪያን የመልበስ አሁን በጣም እየተለመደ ነው ብለሽኛል። እና ከስተመር ከእናንተ ቤት ውስጥ በጣም ወድዶት እና ዴሊ ሊወስድ የሚችለው ልብስ የትኛው ነው? በኪራይ ደረጃ አይደለ? እውነት ለመናገር እኛ ጋር ሁሉም ልብሶቻችን የተወደዱ ናቸው። ግን ብዙ ጊዜ ለፕሮግራም የሚሆኑ ቀሚሶች፣ እነሱን የሚወሰዱት፣ ለኒካህ የሚሆኑ ልብሶች እነሱ ሁሌም እንደተወሰዱ ናቸው። አሁን ክራይ ስንል ኒካ ሲሆን የሆነ ፕሮግራም ሲሆን፣ ኦኬዥናል ነው። እንዴት ነው ግን ያዋጣል? ይሄ ነገር ነው እንዴት ነው? ያው ጊዜ አለው፣ ግን ብዙ ጊዜ ያዋጣል ከጊዜው ሰርግ የሚዘጋጅበት ጊዜ አሁን ብዙ ጊዜ ቢዚ የምንሆንበት ጊዜ አለ፣ ሰርግ ማይኖር አለው አይደለ? ሁሉም ወቅት አሁን ክረምት ሲገባ እና ሳይ፣ በዛ ታይም ግን አሁን እኛ ከኛ ላይ እስካሁን ችግር አላገኘንም፣ እየተወሰደልን ነው። ስለዚህ ችግር የለውም ነው እስካሁን። አሪፍ ነው አሪፍ፣ አሁንም አሪፍ ይሆናል ከዚህ በኋላ አሁን። ያው የተለያዩ ቤት ውስጥ የምሰጡትን አቅርቦት ነግረሽናል፣ እያንዳንዳቸውን ደግሞ እንያቸው። አይሻልም ተመልካቾቻችን እስኪ ምን ምን አይነት ልብሶች አሉ የሚለውን ደግሞ ተከታትለን ተመልሰን እንመጣለን አሁንም አብራችሁን ቆዩ ስለዚህ አሁን ደግሞ መጣ እዚች ጋር ያሉ ልብሶች ምንድን ናቸው ሶ እዚህ ጋር ምን ላሉት ለሽያጭ የሚሆኑ ናቸው። እዚህ ጋር እንደምታው አሁን ይሄ አባያ ነው። አዎ ቅድም የነገርኩሽ እንደ ሰው አመራረጥ ይለያያል። አሁን ይሄ ከለሩ ትንሽ ብራይት ስለሆነ ለኦኬዥን ሊሆን ይችላል ብዙ ጊዜ። በሌላም አይነቶች አሉ። አሁን እዚህ አዎ፣ እንደ ሰው ይለያያል። አሁን እነዚህ አባዮች እዚህ ጋ ያሉት ሞይ ላይክ ለዴይ ቱ ዴይ ላይፍ ይሆናል። ለኦኬዥን የሚሆኑ አይነቶች ናቸው ማለት ነው የለው ሞሲ ከላይ ብቻ ነው። ኦኬ፣ ስለዚህ በምንም ልንለብሰው እንችላለን። ከውስጥ ይቻላል። ሂጃብ ግድ ነው። ሂጃብ አለው እያንዳንዱ ማለት ነው። ሌላ ደግሞ እዚህ ጋር ለኦኬዥን ለበዓል ለእንትን የሚሆን ድሪያዎች ነው ያለው ብቻ እንደዚህ አሁን፣ በጣም ነው እነዚህ። ብዙ ጊዜ ለበዓላቶች ለፕሮግራምም ና ፕሮግራም ሰርግም ሲኖር ይለበሳል ብዙ ጊዜ ማለት ነው። ሌላው ደግሞ የነገርኩሽ ቅድም እዛ ጋር ቶብ ቶብ፣ ደግሞ እነዚህ ናቸው። እነዚህ ደግሞ ቶቦች ናቸው። ቶቦች ደግሞ ብዙ ጊዜ ያው ለቤትም እንዲህ ኢድም ሲሆን በዓልም ሲሆን ይለበሳሉ፣ ለካዥዋል ጊዜ ስለዚህ ይሆናል። ጊዜ ናቸው። እንደሰው ሽያጭ ናቸው። እንደ ሰው ይለያል። ግን ያው ብዙ ጊዜ ለኢድ ምናምን ቤት ውስጥ ነው የሚለበሰው። ስለዚህ እነዚህ ናቸው። ያው የከረድ ልዩነት ግን በጣም አለ። ብዙ አይነት ከለራቶች እንይዛለን። እዚህ ጋር ይሄ በጨርቅ ልዩነት አለው። ይሄ አሁን ሽፎን ነው የሚባለው፣ ቀለል ያለ እንደ ሲልኪ ነገር ነው። ይሄኛው ሞይ ኮት ማቴሪያል ነው ከበድ ያለም ነው ከነ ጨርቅ ማቴሪያልነቱ ይለያያል። አሁን እነዚህ ብዙ ጊዜ ለክረምት ጊዜ ምናምን ይጠቅማሉ። እነዚህ ደግሞ ሰመር ሲሆን በጋ ሲሆን ሞቃታ ባለ ሰዓት ይለበሳል ማለት ነው። ስለዚህ እነዚህ ሽያጮች ናቸው። ሽያጮች ተመጣጣኝ ነው። እንዴት ነው? ተመጣጣኝ ነው። እራሳችን መጠን ነው የምናስገባው፣ ከኳሊቲም ከጥራትም ከራሳችን ነው እና በተመጣጣኝ ዋጋ ነው የምንሰራው። ቅሬታ የቀረበ የለም በዚህ ዙሪያ እስካሁን የለም። እንደነገርኩሽም አብያ በቅርብ ጊዜ ገና መጀመራችን ነው። ለዛ እስካሁን የቀረበብን ነገር የለም። ግን ተወዳጅነትን አትርፈዋል እነሱ። እሺ። ስለዚህ እነዚህ የሚሸጡ ናቸው። ወደ ክራይ ደግሞ እንሂድ። እሺ። ሰማችሁት የምትገኙት ፋሽንና ውበትን በአሻም ቴሌቪዥን ነው። አሁንም እንግዲህ የተለያዩ ልብሶችን ሽያጭ ኪራይ እያሳየን ነው የምንገኘው። አሁን ደግሞ ምንድን ነው እኛው ኪራይ ግን እንዴት ነው? የተለያዩ ልብሶች እያየው ነው። እስኪ ንገሪኝ። እሺ፣ በመጀመሪያ እዚህ ጋር እንደምታየው ይሄ አሁን እንዳልኩሽ ለኒካህ ፕሮግራም የሚሆን ሙሽራ የሚለብሱት ልብሶች ነው። ከዚህም በተጨማሪ እዚህ ጋር አለ የህንድ ልብስ አይነቱ ማለት ነው። ይህም ለሙሽራ የሚሆን ነው። ለኒካ ሰው ደግሞ ይሄን ካልፈለገ አንዳንዴ እነዚህም ቀሚሶች አሉ፣ ለኦፕሽን የምንጠቀማቸው ለቀለበት ፕሮግራም። ክብደት አለው፣ ክብደት አለው፣ ክብደት አለው። ሲለበስ በጣም ነው የሚያምረው፣ ውበት አለው። እነዚህ ኖርማሊ ለሰርግ ብቻ ሳይሆን ሁሉም ሰው መልበስ ይችላል። እንትን አንጠልበትም። ኦኬ፣ የስልምና ብቻ አይደለም፣ አይደለም፣ ማንም ሰው መልበስ ይችላል። እነዚያው ኖርማሊ ሰርግ ሲሄድ ታዳሚ መልበስም ይችላሉ። ከዛ በተጨማሪ እዚህ ጋር ሌላ አሉ። እነዚህም ለግራጁዌሽን ቃል ለኔ ቀርበኛል እነዚህ ለተለያዩ ለግራጁዌሽን ታዳሚ ለተለያዩ አይነት ፕሮግራሞች ይሆናል። ያው ገደብ አይጣልበትም። ማንም ከስተመር መልበስ የሚችሉ አይነት ልብሶች ናቸው። እነዚህ ተመሳሳይ ናቸው፣ ተመሳሳይ ናቸው። ዲዛይናቸው ይለያያል። አንዳንድ ሰው የፈርጡን አቀማመጥ ዲዛይኑን የተለየ ሊመርጥ ይችላል። ለዛ ኦፕሽን አለ። እነዚህ ድሬሶች ብዙ ጊዜ የሚወሰዱት እነዚህ ለፕሮግራም በጣም ይወሰዳል ታዳሚ የሚሆን እንደ ሰው አመራረጥ ማለት ነው። ስለዚህ እነዚህ አሁን ለፕሮግራም ለተለያዩ ለፎቶሹት የሚለበሱ ልብሶች ናቸው ማለት ነው። እነዚህን የመሰሉ ልብሶችን ነው እንግዲህ። በጣም ነው ደስ የሚለው። ዋጋቸውም የክራዩ ተመጣጣኝ ነው፣ ተመጣጣኝ ነው። በጣም ፌር በሆነ ዋጋ ነው የምናቀርበው። ለምሳሌ አሁን ይህንን ለመከራየት ለመግዛት የሚፈልግ ሰው እንዴት ነው መምጣት የሚችለው? ያው ቀድሞ በመደወል ደግሞ ሱቃችን በመገኘት ያው ፊቲንግ ምናምን ስላለ አንዳንድ ሰውን ለብሶ ታይቶት ላይመቸው ይችላል። እዛ ሱቃችን በመገኘት እኛም እጃችን ከፍተን እንቀበላለን። አንዳንዴ ሙሽሮች ትንሽ ይቸገራሉ፣ ልብስ ላይና፣ የአይን አዋጅ ይሆንባቸዋል እና የለበሱት አንደኛውን ለብሰው አንደኛውን ይሄ ይሁን ይሄ ይሁን የሚል ነገር አለ እና ለእነዚህ ሙሽሮች ምን አይነት ምክር ነው የምሰጡት? ያው ልንመክር የምንችለው ብዙ ጊዜ ያው አብሯቸው ሰው ቢመጣ እንመክራለን። በጣም አንዳንዴ ከሰው ማስተያየት ጥሩ ሊመጣ ይችላል። ከዛም ባለፈ ደግሞ አይተውት መውደድ አለባቸው ለብሰውት፣ በደንብ ሌላም ደግሞ ሜካፕ ሲጨመር፣ ጸጉር ሲስተካከል በጣም ትልቅ ዲፈረንስ ያመጣል። እና በመረጋጋት እንደሱ እነሱን ትመክራላችሁ ማለት ነው። በጣም አመሰግናለሁ ለነበረን ጊዜ። አድራሻችሁና እንዴት ነው መምጣት የሚችሉት? እሺ። ስለዚህ የምንገኘው ቦሌ መድሃኒዓለም ሚልኮሚ ሲቲ ኮምፕሌክስ 211 ቁጥር ሁለተኛ ፎቅ ላይ እንገኛለን። እየመጣችሁ ጎብኝ ስለዚህ መጥተው ይጎብኙት። ያለሽ መጣችሁ ጎብኝ። አውርተናል፣ አሁን ደግሞ ልብሶቹን እናሳይና እኛ ግን ከወዲሁ እንሰነባበት። ሰላም ቆይ። ሰላም ሁኚ። የተከበራችሁ ተመልካቾቻችን፣ የዛሬው ፋሽን እና ውበት ፕሮግራማችን ይህንን ይመስል ነበር። ቆንጆ ቆይታ ከኛ ጋር እንዳደረጋችሁ ተስፋ እናደርጋለን። ሳምንት በሌላ ውበት በሌላ ፋሽን እስከምንገናኝ እስከ ሳምንት መልካም ሳምንት።